ማይክሮሶፍት ኤክሴል ሰራተኛ መሆናችሁ ተማሪ ከቁጥራዊ መረጃዎች ጋር የምትሰሩ ከሆነ እጅግ በጣም ጠቃሚ አፕሊኬሽን ነው። ሰላም የበኩር ቤተሰቦች እንዴት ናችሁ? በዚህ ተከታታይ ቱቶሪያል ማይክሮሶፍት ኤክሴል ላይ ማወቅ ያለባችሁን ከጀማሪ እስከ አድቫንስድ ወይም ደግሞ ከፍተኛ ደረጃ ድረስ ጥንቅቅ አድርጋችሁ መማር የሚያስችላችሁን ነገር አዘጋጅተን ጨርሰናል። ከእናንተ የሚጠበቀው ኮምፒተራችሁን አዘጋጅታችሁ መከታተል ብቻ ነው። ከመጀመራችን በፊት ሁለት ማሳሰቢያዎች ይኖሩኛል። የመጀመሪያው እዚህ ተከታታይ ቱቶሪያል ላይ የምታገኙት ሙሉ ለሙሉ ፕራክቲካል የሆነ ሴሽን ነው። ስለዚህ የግዴታ ፕራክቲስ ማድረግ ያስፈልጋችኋል ማለት ነው። በዋነኝነት ኮምፒውተር ያስፈልጋችኋል። ስለዚህ ኮምፒውተር አዘጋጅታችሁ ፕራክቲስ እያደረጋችሁ መሄድ ነው። እንደምታውቁት ኮምፒውተር በማየት ወይም ደግሞ ፕራክቲካል ነገር በማየት አይገባም፣ የግዴታ መሞከር ያስፈልጋል። ስለዚህ ኮምፒውተራችሁን አዘጋጅታችሁ አብራችሁ መስራት ይኖርባችኋል ማለት ነው። የመጀመሪያው ሀሳብ ስለ ሁለተኛው፣ እዚህ ኤክሰርሳይስ ላይ የምናያቸው የተለያዩ ምሳሌዎች ወደ ራሳችሁ ነባራዊ ነው ተቀይራችሁ መሞከርም እንዳይረሳ። ሁለት ሶስት ስት ለማመዱት ደግሞ ይበልጥ በደንብ አንደርሳን ማድረግ ስለሚያስችላችሁ ማለት ነው። ስለዚህ እንጀምራለን። ምንጀምረው ደግሞ መሰረታዊ የሆነውን የማይክሮሶፍት ኤክሴል ኮንሰፕት ከማውራት ይሆናል ማለት ነው። አጠራሪች ፓወርፖይንት ሆነ እሷን አይተን ቀጥታ ወደ ወርክቡክ መክፈቱ እንገባለን ማለት ነው። ስለዚህ እንግዲህ ከእናንተ ደግሞ በዋነኝነት የሚጠበቀው ይሄ ቱቶሪያል ሲዘጋጅ ቴክስት ታይም እንደምታውቁት። ስለዚህ በደንብ ኮንሽስ ሆናችሁ ተከታተሉ። ከዚህም በኋላ ያሉት ኮንሰፕቶች ደግሞ ስለሚጠቅሟችሁ ሰብስክራይብ በማድረግ ጀምሮ እጅግ በጣም ደስ ይለኛል። ተልብስ ያላት ስለዚህ ዶንት ፎርጌት ሰብስክራይብ እሱ እንዳይረሳ ቀጥታ ወደ ቱቶሪያሉ ይመሻችሁ። እሺ፣ ስለዚህ ስለ ማይክሮሶፍት ኤክሴል ኦቨርቪው ከማድረግ እንጀምር። ምንድን ነው ማይክሮሶፍት ኤክሴል? ቤዚካሊ አሁን ከዚህ በኋላ የምንማረው አንዱ ማይክሮሶፍት ኤክሴል የሚባል ሶፍትዌር፣ የማይክሮሶፍት ኦፊስ ወይም ደግሞ ጠቅላላ አድርገን የምናስበው ማይክሮሶፍት ኦፊስ ስዊት እያለ የምንጠራው አንዱ ነወርድ ኤክሴል፣ ፓወርፖይንት፣ አክሰስ፣ አውትሉክ፣ በጣም ብዙ በውስጡ ያሉ የተለያዩ ሰብ ፓርቶችን የያዘ አንድ ስዊት፣ የእሱ አንድ አካል ነው ማለት ነው። ማይክሮሶፍት ኤክሴል በማይክሮሶፍት ኮምፓኒ ደግሞ የተመረተ ነው ማለት ነው። ስለዚህ በኖርማል ከዕለት ተዕለት ተግባራችን ጀምሮ እስከ ትልልቅ ዳታዎችን አናሊሲስ እስከመስራት ድረስ የሚያግዝ በጣም ፓወርፉል የሆነ በተለይ በዋነኝነት ለኒውመሪካል ዳታ ወይም ደግሞ ቁጥራዊ መረጃዎችን አናላይዝ ለማድረግ የተሰራ ሶፍትዌር ነው ማለት ነው። እንግዲህ እንደምታውቁት ማይክሮሶፍት ኦፊስ ላይ የተለያየ ቱሎች አለ። ለምሳሌ ወርድ ብለን ፕሮፌሽናል ሊሆኑ ቴክስቶችን ክሬት ማድረግ እናስባለን። ፓወርፖይንት ብለን ስላይዶችን ማዘጋጀት እናስባለን። ስለዚህ ኤክሴል ስንል ደግሞ እነዚህ ቁጥራዊ ነገሮችን በስፕሪድሽፍት ፎርማት ወይም ደግሞ በኮሎምን እና በሮ ፎርማት በተሰራ መልኩ አናላይዝ አድርጎ ማቅረብን እናስባለን ማለት ነው። አንደኛው ነገር እሱ ነው። ምንድን ነው ደግሞ ይሄ ኤክሴል እያል የምንጠራው ነገር ኦርጋኒዜሽኖች አካባቢ ወይም ደግሞ ቢዝነስ ኦፕሬሽኖች ላይ ምን አይነት ጥቅሞች አሉት የሚል ነገር ደግሞ አለ። ለምሳሌ ዳታዎችን ማኔጅ ለማድረግ ያግዘናል ኦፍኮርስ እንዳልኳቸው አሁን ደስ ስንገባ በደንብ የምናየው ትልልቅ ዳታዎችን ጨምሮ የዕለት ተዕለት ዳታዎቻችንን ራሱ እዛ ኤክሴል ላይ ስቶር እያደረግን በደንብ አድርገን ማኔጅ እንድናደርጋቸው ኢዝሊ ደግሞ ዳታዎቻችንን ያንን ዳታ ለካምፓኒያችን ግሮስ እንድንጠቀምበት ያግዘናል ማለት ነው። ፋይናንሽል አናሊሲስ እንሰራለን። ለምሳሌ በጀቲንግ፣ ፎርካስቲንግ፣ ፋይናንሻል ሪፖርቲንግ ራሱ ይሰራል። ፋይናንስ እንግዲህ እንደምታውቁት ቁጥር ነው በአብዛኛው። ሶ እንደዚህ ከቁጥር ነክ ነገሮች ጋር ለመስራት ያግዛል። የሆነ ከምፐኒ ደግሞ ዳታ ካለው ዳታ ሴት ካለው ያንን ዳታ ሴት ቪዥዋላይዝ በማድረግ ለዲሲሽን ሜኪንግ ደግሞ ያግዛል ማለት ነው። ሌተርውን ፕራክቲካል ሴሽን ላይ የምናያቸው ነገሮች አሉ። ለምሳሌ ይሄ ግራፊካል የሆኑ ነገሮች ወይም ቪዥዋላይዝ በማድረግ ዳታዎችን በደንብ አንደርስታንድ በምናደረግበት ፎርማት ፕሬዘንት ማድረግ ያስችላል ኤክሴል። ሌላኛው ደግሞ ምንድን ነው? ስለዚህ እንዴት አድርገን እንጀምር? አሁን እነዚህ አሁን ያነሳናቸውን ስራዎች ለመስራት እንዴት አድርገን ነው ታዲያ ኤክሴልን መጠቀም መጀመር የምንችለው ሚሆን ስናይ በዋነኝነት ኤክሴልን አሁን እዚህ ጋ አስቀምጥላችኋለሁ እኔ እኛ አሁን ዩ ካን ፐርቼዝ ፍሮም ዴር ኦንላይን ስቶር የራሳቸው እንግዲህ እንደምታውቁት ማይክሮሶፍት ኤክሴል ነፃ አይደለም፣ ወይም ደግሞ ኦፊስ በራሱ ነፃ ሶፍትዌር አይደለም ያስከፍላል። ግን አሁኑ እናንተ ዴስክቶፕ ላፕቶፓችሁ ላይ የምትጭኑት ስለሆነ እኔ ብዙ ጊዜ ሶፍትዌር የማወርደው ከጌትንቱ ፒሲ ዶትኮም ላይ ነው። ጌትንቱ ፒሲ ዶትኮም ላይ ሄዳችሁ ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። ከፈለጋችሁ ሄዳችሁ አውርዳችሁ መጫን ትችላላችሁ። በመቀጠል ኢንስታል ካረጋችሁ በኋላ ወርክ ቡካችሁን ከፍታችሁ ደግሞ ወደ ስራ መግባት እንችላለን ማለት ነው። ምንድን ነው ቤዚክ የሚባሉት ኮምፖነንቶች በኤክሴል ኢንተርፌስ ላይ? የመጀመሪያው ልክስ ስትከፍቱት ከምታገኟቸው ነገሮች መካከል አንደኛው ሪበን ነው። ፓርት ኦፍ ኤክሴል ማለት ነው፣ ከላይ ያለው ቱል ቦክስ ያለበት ወይም ደግሞ ቱል ባሩ ማለት ነው። እነዚህ የምንሰራቸው የተለያዩ ኦፕሬሽኖችን የምናከናውንበት ቦታ ያለበት ነው። ወርክሽት የሚባል አለ፣ ፎርስ ወደ ስንገባ ዲቴል እናወራለን። ሜን ኤሪያ የምትሰሩበት ዋናው ዳታው የሚያርፍበት ቦታ ማለት ነው። ፎርሙላ ባር አለ፣ ፎርሙላችን ዲስፕሌይ የሚሆንበት። እንግዲህ በጣም የተለያዩ ፎርሙላዎችን እንጠቀማለን፣ ስታርቲንግ ፍሮም ቤዚክ ማትማቲካል ኦፕሬሽን የተለያዩ ምንድን ሶፍትዌሮ ኢማሚ ነው ፎርሙላዎችን እንጠቀማለን እሱም የሚያርፍበት ነው፣ ፎርሙላ ባር ይባላል። ስታትስ ባር አለ ደግሞ አጠቦተም ምንድነው የወርክ ሽታችሁን ከረንት ስታተስ ወምየምታዩበት ከረንት ወርክ ሽታችሁ ስታትሶችን የምታዩበት ነው። እሱንም ወደሱ ስንገባ የምናየ ይሆናል ማለት ነው።